ሀይሚ ያልጠበቀችው ዱብዳ ስለ ብሩክ እንግዲህ ከበድ ያለ ነገር ሰምታለች። ይህንን ነገር የነገራትም ቢኒ እንግዲህ፣ ከጠፋ ረዘም ጊዜ ረዘም ያለ ጊዜ ቆይቷል። ያው በሌላ ቤት ቢገኝም በቤቱ ግን ቪዲዮ መስራት ካቆመ ቆይቶ ነበረ። ዛሬ ከሀይሚ ጋር ተገናኝተዋል። የነገራት ነገርም እጅግ በጣም አስደንጋጭ ነገር ነው፣ ስለ ብሩክ ማለት ነው። ብሩክና ቅመማ ዛሬ አብረው አይደለም የመጡት። ከቢኒ ጋር ነው ሀይሚ የመጣችው እንግዲህ ቢኒን ለማግኘት ከረዥም ጊዜ በኋላ ጓጉታ ጥሩ ነገር ይኖረናል ብላ ስትመጣ ግን ደግሞ ቢኒ ስለ ብሩክ ያልጠበቀችውን ያልገመተችውን ያልጠረጠረችውን ከበድ ያለ ነገር ነግሯታል። እሷም እንግዲህ ያለውን እውነታ ነግረዋለች። ብቻ በአጠቃላይ ብዙ ሰዎች መነጋገር ያደረጉበት ብዙ ሰዎችም የተገረሙበት የተደነቁበት ነገር ነው። ሌላኛው ደግሞ እንግዲህ ብሩክ ወንድም ክርስትና ልጁን አስነስቷል። እዛ ፕሮግራም ላይ ሀይሚ አልተገኘችም። እዛ ቪዲዮ ላይ እንግዲህ ብዙ ሰዎች ተገኝተዋል፣ ብሩክን ጨምሮ ሌሎቹም እንግዲህ ደስ የሚል ፕሮግራምን አሳልፈዋል። እናቱም ጭምር ነበረች። ነገር ግን ሀይሚ አልተገኘችም። ያልተገኘችበትም ምክንያት እንግዲህ ብዙዎቹ መነጋገሪያ እያደረጉት ይገኛሉ። ስለዚም የምናወራ ይሆናል። በቅድሚያ እንዴት ናችሁ? እየተወደዳችሁ የቻናሌ ቤተሰቦች እያላችሁ በሰላማችሁ ይብዛልኝ ይህንን ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ቅመሟን ዛሬ ይዣት መጥቻለሁ። ትንሽ ክፈት ብሏታል። ሙዷ ጥሩ ነገር ነበረ ይዞ የመጣው ከቢኒ ጋር ጥሩ ጊዜ አሳልፋለሁ ብላ ነበር የመጣችው ግን ደግሞ ስለ ብሩክ የማይሆን ነገር ሰማችና ሙዷ ተበላሽቶ ከፍቷት እንደዚህ እንደምታይዋት ጥም ዘዝ ብላለች ማለት ነው። ምንድን ነው የተፈጠረው ነገር? እንግዲህ ቢኒ እያላት የሚገኘው በነገራችን ላይ ሀይሚና ቡቡ ቅመሟ ጥሩ የሚባል ደረጃ ላይ እየደረሱ ነው የሚገኙት። በአጭሩ ቀስ በቀስ የቤተሰብ ትውውቅንም እያደረጉ ይገኛሉ። በእርግጥ ከዚህ በፊትም አይተዋወቁ ማለት አይደለም። የእውነት ለመናገር ሀይሚና ብሩክ ያን ያህል የተራራቁ ሰዎች አይደሉም። ምክንያቱም ቡታጅራም በጣም ትንሽዬ ከተማ ነች። በጣም ትንሽና ሰው እርስ በርስ የሚተዋወቅ የሚግባባ ነው እና ግን ደግሞ በይበልጥ ደግሞ ሀይሚ የኔ እናት አባት ብላ ብሩክም የኔ እናት ብሎ የኔ ቤተሰቦች የኔ ወንድሞች ብሎ ለሀይሚ ሲያስተዋውቅ ያለውን ነገር እንግዲህ በደንብ እያየን ቀስ በቀስ እያየን ነው የምንገኘውና ይሄ ማለት እንግዲህ ከፍታቸውን፣ ፍቅራቸውን የእውነት ከዚህ በፊት ልጅነት ነበራቸው ሀይሚና ብሩክ አለመግባባት ነገሮችም ነበሩ። ፍቅር ምን እንደሆነ በደንብ በስርዓቱ አያቁም ነበር። ሁሉ ነገር በቃ የተጀመረ የተንጠለጠለ ነገር ነበረ። አሁን ላይ ግን እድሜያቸውም እየጨመረ ሄደ፣ አእምሯቸውም እየበሰለ ሄደ በደንብ የፍቅር ትርጉሙ የትዳር፣ የኑሮ፣ የህይወት ትርጉሙ በደንብ እየገባቸው ሲመጣ እንግዲህ ሀይሚም ጥፋቶቿን በጣም ብዙ ሺህ ጥፋትን ያጠፋችው ብሩክ ላይ ማለት ነው። ብሩክም ብዙ ነገሮችን አጥፍቷልና ግን ከስህተታቸው እየታረሙ ቀስ በቀስ ኑሯቸውን ህይወታቸውን ፍቅራቸውን እያሻሻሉ የመጡ በጣም የሚገራርም ጊዜያትን እያሳለፉ የሚገኙ ትልቅ ለውጥ ላይ ትልቅ ደረጃ ላይ የደረሱ ገና ትንሽዬ ልጆች ናቸው። በነገራችን ላይ ሁለቱም ከ ሃያ አምስት አመት በታች ነው የሚሆናቸው ከዛ በላይ የሆናቸውም እድሜያቸው ራሱ ግን አሁን ላይ ያሉበት ስቴፕ አሁን ላይ ያሉበት ኑሮ አሁን ላይ ያሉበት ደረጃ እጅግ በጣም የሚገርሙኗልና የቤተሰብ ትውውቅንም እያደረጉ ይገኛሉ። ደስ የሚል ጊዜ እያሳለፉ ባሉ ታይም እንግዲህ ቢኒ መጡ። ብሩክን በጣም በቃ ከሆነች ሴት ጋር እንዳየው ላይክ ወንድና ሴት ሆኖ መገኘት የሌለባቸው ቦታ ወይም ደግሞ እዚያ ቦታ ላይ ፍቅረኛ ማቾች ብቻ ሊገኙበት የሚችል ቦታ ላይ እንዳያቸውና እንደደበረው ሀይሚ ማወቅ ስላለባት መጥቼ እነግርሻለሁ እኔ አንቺ እንድትጎጂ አልፈልግም እያላት ነው የሚገኘው። ይሄ ቃሉ ይሄ ንግግሩም እንግዲህ ብዙዎቹን እያስቆጣ ይገኛል በብዙ ሰዎች ዘንድ እንግዲህ ትልቅ ቁጣን እያተረፈ ይገኛል። ና የሀይሚ ምላሽ ታዲያ ይህን ነገር ሲነግራት ስለ ብሩክ ምን አይነት ምላሽ ሰጠችው? ከዚህ በፊት ምን አይነት ምላሽ ነበረ? የሆነ ሰው መጦ ስለ ብሩክ ሲነግራት ምላሽ ምን አይነት ስሜት ይሰማት ነበረ? ወይም ደግሞ ብሩክ የሆነ ሴት ይዞ ሲመጣ ምን አይነት ስሜት ይሰማት ነበር? ዛሬ ላይስ ምን አይነት ስሜት እየተሰማት ነው የሚገኘው? ሰው መጦ ወሬ ቢያወራበት ወይ ደግሞ ቢያመው የሆነ ነገር ተፈጠረ ብሎ ቢነግራት ምን አይነት ምላሽ አላት? ወይም ደግሞ ምን አይነት እይታ አላት? ምን አይነት ስሜት ይሰማታል የሚለውን ነገር በፊትና አሁን እያረኩኝ እነግራችኋለሁ። በአጭሩ ዛሬ ሀይሚ ያለችው ነገር ምንድነው ነው በአቋም አጸንታለች። በቃ አንተ እንደዚህ ብለህ ነግረኛል፣ እሺ አመሰግናለሁ ስለነገርከኝ። ግን ደግሞ ይህን ነገር አድርገኸዋል ወይስ አላደረግከውም ብዬ ብሩክን ለመጠየቅ በምንም ተአምር አልደፍርም ወይም ደግሞ ምንም ነገር አላደርግም አልጠይቅም አልናገርም ነው ያለችው። እና ምክንያቱም አለች ከዚህ በፊት እንደዚህ በሶስተኛ ሰው ወገን እንዲ አይቻለሁ እንዲ ተፈጥሮ የሰወሬ ሰምቼ ህይወቴን ላበላሽ ነበር ማይሆን ነገር ከብሩክ ጋር ተፈጥሮ ነበረ። ስለዚህ ያንን ስህተቴን ያንን ጥፋቴን ድጋሚ መድገም አልፈልግም። ስለዚህ የሰወሬ ይቅርብኝ፣ እዛው ይሁን በቃ ያገኛት ሴት ወይ የሆነ ነገር የሆነ ነገር ሊሆን ይችላል ና ምን ማሰብም እንትን ማለት ማልፈልግም ብላ በአራት ነጥብ ነው የዘጋችው። እና በጣም ነው ያስገረመችኝ። እግዚአብሔርን ነው ምላችሁ ና ሀይሚ እንደውም ሙሉ እምነት አልነበራትም። የሆነ ጊዜ ካስታወሳችሁ የሆነ ቦታ የሆነ ሀገር ለመዝናናት ሄደው ነበር ና አንድ ሴት መጣ ብሩክ ፍቅረኛ ነበር እንደዚህ አርጎኛል ብላ ስት ነግራት አምናት ነበረ። ብሩክን ሁሉ ጥላ እስከሚሄድ ቻንጧን ሁላ ይዛ እስከሚሄድ ደርሳ ነበር ና አይ ሀይሚ ይሄ ነገሯ በጣም የሚያስጠላ ነገር ነው። ለምን አንቺ እምነት ከሌለሽ? ፍቅር ያለ እምነት ባዶ ነው ፍቅር ያለ እምነት፣ ያለ ፍቅር ባዶ ነው። በቃ ሁለቱም የተሳሰረ የተያያዘ ነገር ነውና እምነት ከሌለች ትዳርም ፍቅር የሚባልም ነገር የለም ብዬ ተናግሬ ነበረ። ና አስፈርታኝ ነበረ ሙሉ እምነት የላትም ማለት ነው በብሩክ ብዬ ልጅቷ በጣም የሚያሳምን ነገር ስታደርግ ብት ነው ብትቆይም ወይም ብሩክን እስከ መማታት ደርሳለች። አይታችሁት ከሆነ ፕራንክ ቪዲዮን ና ፕራንክ ያደረጋት ያው እሱ ራሱ ብሩክ ነው። ሴቷ አላምጡት ና ከባድ ነገር ተፈጥሮ ነበር። አሁን ላይ ግን ሙሉ በሙሉ በቃ ባሌ ነው ፍቅረኛ ነው የኔ ሰው ነው ብላ አሰበች። ሙሉ በሙሉ ልቧ ተረጋግቷል። ስለዚህ ስለ እሱ ለምን ዶክተር አብይ ለምን እኔ እንጃ ፈጣሪው ራሱ መጦ ወርዶ በአካል እንዲያደርጓል እንኳን ቢላት ምታምን አይመስለኝም። ምክንያቱም በቃ ፍቅር እምነት ነው ጠንካራ ካልሆናችሁ ወጀቡ ይጥላችኋል። የሆነ ነገር ሲመጣ ጓ የምትሉ ከሆነ የሆነ ነገር ሲመጣ የምትንዛመሙ የምትንሸራተቱ ከሆነ ፍቅርም ትዳር የሚባለውን ነገር አታውቁትም። ወይም ደግሞ ከምትወዱ ሰው ጋር እስከ መጨረሻው አብራችሁ ልትኖሩ አትችሉም። እና ሀይሚ ዛሬ ያደረገችው ነገር በጣም እጅግ በጣም የሚበረታታ የሚደነቅ ነገር ነውና ምንም ነገር ማለት አልፈልግም። በቃ ቦታው ላይ አየው እኔን የሚጎዳ ወይም ደግሞ እኔን የማይመጥን ነገር ወይም ደግሞ እሱ ያደረገው ነገር ስህተት እንደሆነ ካወቅ፣ እዚያው ቦታ ላይ ሄደህ ለምን እንዴት ታደርጋለህ ብለህ መጠየቅ ሲኖርብህ እንዴት እኔ ጋር መጠጥ ታወራለህ ብላ ቢኒን ራሱ እየተቆጣችው ነበረ። እና ደስ ይላል። ሀይሚ ጥንካሬሽም በጣም ሳላደንቅ አላልፍም። ቅማሟ ገና ትንሽ እየንቡጥ አበባ በጣም ብዙ ሰዎች የሚቀኑብሽ ስኬታማ እየሆንሽ ቆንጆ የሆንሽ ገና ትንሽ እየበእድሜሽ ትንሽ እየ ልጅ የሆንሽ ጀግና ሴት ነሽ ና ፈጣሪ መጨረሻ ሽን አሳምሮት ነው ማየት የምፈልገው ከቡቡ ጋር ና ቡቡ አያደርገውን ብላ መቶ ፐርሰንት እየተማመነችበት ትገኛለች። እንኳን እሷ እኛም ራሱ እንተማመንበታለን። እና የሰው ወሬ መስማት ገደል ውስጥ እንደሚከት ነው ያየሁት። እና ከዚህ በፊት ያው ተጠራጣሪ ነበረች። አሁን ግን ሙሉ በሙሉ በብሩክ እምነት ኑሯት እንዲምታቀርበው ሰው ራሱ ሲነግራት አላምን ብላ መላኳ በጣም ደስ የሚል የሚበረታታ ይህንም ቪዲዮ ሲያው ራሱ ብሩክ ምን ያህል ደስተኛ ሊሆን እንደሚችል ሳስበው በጣም በቃ ደስ ይለኛል ና ቅቡባ እንደዚህ ነው መሆን ያለበት። እና ቢኒን የተሳደባችሁ ሰዎችም አላችሁ። በእርግጥ እንደዚህ አይነት ፕራንክ ደስ አይልም፣ እንደዚህ አይነት ስራ፣ እንደዚህ አይነት ሐሜት፣ እንደዚህ አይነት ቡጨቃ ደስ አይልም። በሌለበት ግን ደግሞ ያው ፕራንክ ነው ከተባለ ፕራንክ ነው በቃ። ምንም የሆነ ለምን ሌላ ታሪክ አወራም? ይሄ ኖርማል ነ። ሌላ ታሪክ ራሱ ለምን አውርቶ ፕራንክ አያረግም? ችግር የለውም ኖርማል ነው። ግን አንዳንድ ሰዎች ፕራንክ ቪዲዮ ይዘው መጠው ግን ፕራንክ ነው ብሎ ሳይናገሩ በዛው ይቀሩና እነዛን ሰዎች በመሀላቸው ሰው እየገባ ይገኝና ምናምን ችግሩ ሁሉ እየሰፋ እየሰፋ ምናምን ፕራንክም ላይ መስላቸው ይችላል ና ያ ነገር በጣም የሚያስጠላ ነገር ነው። እንደዛም መሆን የለበትም ብዬ ነው ማስበው። ግን የዛሬው ኖርማል ነው። በቃ ሀይሚ ኢንጀስት ለማግኘት ፈለገ። ደግሞ ሀይሚ በሱ ቤት ስትመጣ ያው እይታውም ይጨምርለታል ምናምን ከዛ አንጻር ነው ና በክፋት አትዩበት ኖርማል ነው ለማለት ነው። እና ቅመማም ዛሬ በደንብ እንደውም ለሱ ያላትን እምነት አይተናል፣ ጥንካሬውን አይተናል። እንደዛ ነው። እና የዛሬው ቪዲዮ ገራሚ ቪዲዮ ነበረ። ሀይሚዬ ያው በቃ እኔ እንጂ አላውቅም፣ ያየውባት ነገር ያየውባት እምነት ያየውባት አድናቆቴ በጣም ከፍ ያለ ነው። ብሩክም እንግዲህ ይህንን ቪዲዮ ሳየው ደስ ይለዋል ብዬ አስባለሁኝ። ለማንኛውም ሀይሚዬ ና ቡቡ ቅመማ ትልቅ ደረጃ ላይ ደርሳችሁ እንደምናያችሁ በቅርቡ አልጠራጠርም። ጀግና ሴት ነሽ፣ ቆንጆ ነሽ፣ ሁሉ ነገር የተሳካለሽ ሁሉ ነገር በቃ ከእድሜሽ በላይ በዚህ እድሜውን ማንም እንዳንች ስኬታማ ይሆን የለም። አንችን ላይ ለመድረስ አንችን ለመሆን የሚጥሩ ከእኔ ጀምሮ ብዙ ሰዎች አሉና የእኛንም ሀሳብ እግዚአብሔር ይሙላልን እላለውኝ። የዛሬ ቪዲዮ እንዴት አያችሁት? የሀይሚን ለብሮክ ያላትን እምነት ያላትን ፍቅር ቦታ ምን ያህል እንደሆነ አይታችኋላ። እስኪ ምን ተሰማችሁ ኮሜንት ላይ አስቀምጡልኝ። ስለነበረን ቆይታ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ። እናንተም እንግዲህ አንድ ቪዲዮ ስታዩ ዝም ብላችሁ ያለ ትምህርት መሆን የለበትም። አንድ ቪዲዮ መጥፎም ሆነ ጥሩም ሆነ በደንብ ተምራችሁበት ማለፍ አይታችሁበት ማለፍ አለባችሁ ብዬ ነው የማስበው። ዝም ብላችሁ እንደ ጅል ዝም ብላችሁ ስቃችሁ የሚያስቅ ከሆነ ወይ ደግሞ የሚያሳዝን ከሆነ ዝም ብላችሁ አዝናችሁ አይደለም መውጣት ያለባችሁ። በቃ ትምህርት ውሰዱበት። ሁላችንም ትምህርት ልንወስድበት ይገባል ብዬ ነው ማስበው ቢኒያውን ቢኒ ብቻም ሳይሆን ሀይሚም በደንብ ትምህርት ትሰጣናለች። የሰው ወሬ መስማት እንደሌለብን፣ በህይወታችን ውስጥ ሶስተኛ አራተኛ ወገብ ማስገባት እንደሌለብን፣ በቃ ህይወታችን ከአንድ ሰው ጋር ነው ብለን በዛ ሰው ላይ ተማምነን መኖር እንዳለብን፣ ፍቅር ያለ እምነት ባዶ እንደሆነ፣ መተማመን የሚባለው ነገር በህይወታችን ውስጥ ወይ ደግሞ በፍቅር በትዳር ውስጥ ትልቅ ቦታ እንዳለው፣ ፍቅርንም እንደሚጨምር አይቻለሁ፣ ሰምቻለሁኝ። ስለዚህ ተምሬበታለሁ። እናንተስ ምን ተማራችሁ? ምን አያችሁ? ኮሜንት ላስቀምጡልኝ ላይክ፣ ሸር ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ቆዩ።